ማን ይነግረዋል ብለን አባዬ ድንገት ከሰማ አላስች ብሏት ከነገረች ብዬ ነው። አትነግረውም። ከነገረች ማ ምን ታየዋለች? ማመን ከብዷት እኮ እንዲ ባይኗ እንደምታይ ያሰበች ነው። እንግዲህ እሷን ደግሞ ወንድ አድርገን ያስገባል። ምንድን ደንን ታረጋጊ ተረጋጊ፣ ትሁት ስላነኩሽ ይቅርታ። ግን ይህን ነገር ዞር አድርጊልኝ። ምንድን ነው ከኔ የምትፈልገው? ይኸውልሽ፣ ትሁት ሄዱ ጥላኝ ጠፋች። ቤት ቀይሬያለሁ አለች። ታዲያ የምናርግ? ቆይ ሄዱ ምን ሰምታ ነው? ለዚች ኛም ልንገራት? እንደ ጉድ። ቆይ ሰው ካልነገራት ከማትሰማለች? ለነገሩ ማጠቀም ቀርቶብሃል። አንቺ ብቻ ነሽ ሁሉንም ነገር የምታውቂው። ስለዚህ አንቺ ብቻ ነሽ የምትነግሪያት። እኔ አላውቅም። አንተ ግን ሞኝ ነህ። እውነቱ ተደብቆ ይቀራል ብላ አስበህ ነበር? ይኸውልህ፣ የአንተ ሚስጥር የምትደብቀው አንተ ብቻ ነህ ሌላው ይደብቅልኛል ብለን እንዳታስብ። እኔ ለቀቅ ብታደርገኝ ይሻላል። ከዚህ በኋላ ጫፌን ትነካኝና ችግር ውስጥ ነው የምትገባው። ትላስረዳሽ አታስረዳኝ፣ ውጣልኛው ትሁት ክፍል 36 ትሁት በክፍል 35 እንደተመለከት ነው፣ ኤደን ከካሌብ ሁሉንም ነገር ሰምታለች። በካሌብ አላበቃችም። የካሌብ አባትንም ትሁትንም ሄዳ ሁሉንም ጠይቃለች። ከሁሉም አንድ አይነት መልስ ነበር ያገኘችው። በዚህ ልቧ የተሰበረ ኤደን ምን ማድረግ እንዳለባት እንኳን በጣም ግራ ተገብታለች። የሚገርመው ነገር ትሁት ሁሉንም ነገር በካሌብ አባት ላይ ስታረግ ሲያረጉ የነበሩትን በዝርዝር ነግራታለች። ምን አይነት ጭካኔ ነው! ምን አይነት አረመኔ ናቸው! በማለትም ኤደን በጣም ተበሳጭታለች። በዚህም እንግዲህ ከዳኒ ጋር ያላትን ነገር አሁን ላይ እንደ ድሮ እየሆነች አይደለም። በዚህ የተጨናነቀው ዳኒም በጣም ግራ ተጋብቷል። ምንድን ነው የተፈጠረው? ምንድን ነው የሆነችው? በማለትም እንግዲህ ሁሉንም እየጠየቀ ነው። ሁሉም ግን መልስ ሊሰጡት አልቻለም። ሰላም ጤና ስጥልን፣ ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች፣ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬም እንደተለመደው በትሁት ድራማ ተመልሰን መጥተናል። ለቻናላችን አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ላለሁ ሀሳብ አስተያየታችሁንም በኮመንት ላይ አስቀምጡልኝ። እስከ ፍጻሜው አብራችሁን ቆዩ። እንግዲህ ዳኒ አሁን ላይ በጣም ግራ ገብቶታል። ኤደን አሁን ላይ አድራሻውን አጥፍታ ጠፍታለች። ከተከራየችበት ቤትም ለቃለች። እንግዲህ የዳኒ ሁኔታ በጣም ግራ የተጋባ ነው። በሌላ ጎኑ እንግዲህ ኤደን ስልኳን ዘግታ አካባቢዋን ቀይራለች። እንደ አጋጣሚ ዳኒ ሲደውልላትም ስልኳን አንስታ አዋርተዋለች። ሆኖም ግን የሰጠችው ምላሽ በጣም የሚያስጠላ ስለነበረ ዳኒ በጣም ተናዷል። በዚህም እንግዲህ ላገኝሽ ፈልጋለሁ ቢላትም እሷ ግን አንተን ሸሽቼ መስሎኛል እርቅ የሄድኩትኝ ላገኝህ አልፈልግም በማለት ጆሮ ላይ ስልክ ዘግታለች። በዚህ በጣም ተናዷል። በዚህም እንግዲህ ሄዶ የካሌብን አባት ኤደን እኮ ጥላኝ ሄደች፣ የት እንዳለች እንኳን አላቅም፣ ስልክም አታነሳም በማለትም ጠይቋቸዋል። እንደ አጋጣሚ ካሌብ ቤት ገብቶ ሶስቱም ሶፋ ብሎ ነበረ። ካሌብ እኔ እኮ አሁን ደውላ አውርቻታለሁ በማለትም ይናገራል። የካሌብ አባትም አዎ እኔም እኮ ዛሬ አውርቻታለሁ በማለትም ይሉታል። በዚህም በጣም ይናድዳል ዳኔ እንዴት እኔ እኮ ስልኳ ስደውል አይሰራም፣ የት እንዳለች እንኳን አላውቅም በማለትም ሁለቱ ያንን ምርት ስለሰጡት በጣም ተናዶ ወጥቷል። በዚህ ጊዜ የካሌብ አባት ከት ብለው ይስቃሉ። እውነትን ነው ልጄ ደውላልህ ነበር በማለትም ካሌብን ይጠይቁታል። እሱም አረብ ህጹም አባዬ፣ ጭራሽ አልደወለችልኝም። እኔን እንዳቃጠሉኝ አንጀታቸውን ላቃጥላቸው ብዬ ነው በማለትም እንግዲህ በመሳሳቅ እንትን እያሉ የካሌብ አባትም አይ ልጄ፣ ለካ እንደዚህ ጥሩ ሰው ወጥተዋል፣ ቀለኛ ሆነሃል። እኔ እኮ የምር የደወለችልን መስሎኝ ነበረ በማለትም ይናገራል። ካሬብም አይ በጭራሽ አልደወለችልኝም ግን የቴሌፎን በማለትም ይጠይቃል። ከዚህ በኋላ እንግዲህ ዳኒ በጣም ተናዶ ወደ ትሁት ጋ ሄዶ ድንቅ ሳታስበው ያንቃታል። እሷም እጁን ከጉሮሮዋ በማስለቀቅ በጥፊት መታው እና ቢላ አንስታ ከዚህ በኋላ አጠገቤ ለስንዝር ያህል በተጠጋኝ ይህን እንሰካብበ በማለት እያስፈራራችሁ ነው። እሱም በጣም ይቅርታ ትሁት፣ በጣም ተናድጄ እኮ ነው፣ ምን እንደማደር እንኳን አላውቅም፣ ኤደን ጥላኝ ሄደች በማለትም እና እኔ ምን አገባኝ ኤደን አንተን ጥላ ብትሄድ እኔን ይመለከተኛሉ፣ አውጣልኝ በማለትም ከኪችን ታባረዋለች። እንግዲህ በሌላ ጎኑ ደግሞ ቲና የካሌብን አባት ሄዳ፣ የካሌብ አባት ይቅርታ አድርግልኝ፣ ካሌብ ቅርታ እንዲያደርግልኝ ንገረው፣ እኔ አልፈታውም እንዳይፈታኝም ንገርልኝ፣ ይቅርታ ያርግልኝ እያለቻቸው ነው። እሳቸውም ልጄ፣ እኔ ይቅርታ አርግልሻለሁ፣ እሱ ግን ይቅርታ ቢያደርግልሽ ባያደረግልሽ አይመለከተኝም፣ ምክንያቱም ውሳኔ እሱ ነው ብለዋታል። በዚህም እንግዲህ ትሁት ቲና እንዲህ አባዬ፣ ለምን ይህን ያልኮ ክፉ ሰው አይደለውም፣ በማለትም እንግዲህ ጥሩ ሰው ለመምሰል እየሞከረች ነው። እሳቸውም አይ ልጄ፣ ልጄ ነፍሰ ገዳይ አይደለም እንጂ ቢገልሽ ራሱ ምንም ነገር አልቃወምም በማለትም እንዴ አባዬ ይሄን ያህል ይሄን ያህል እኮ መጥፎ ሰው አይደለሁም በማለትም ራሷን እያስተባበለች ትገኛለች ከዚህ በኋላም ልጄ እኔ ምንም የሚያገባኝ ነገር የለም ከእሱ ጋር ብትኖሩም ባትኖሩም እኔን አይመለከተኝም ሆኖም ግን አንድ ላይ ሆናችሁም ተፋታችሁም ቤቴን ለቃችሁ ትወጣላችሁ በማለትም እያለች ነው እሷም ከዚህ ቤት የትም አልሄድም እያለቻቸው ነው እንግዲህ በሂደት ውሳኔውን እናየዋለን ብለዋታል በዚህም እንግዲህ ከካሌብ አባት ምንም ነገር አላገኘችም። እባክሽ ልጄ ብቻ መሆን እፈልጋለሁ፣ አሁን ተነሽና ሂጅልኝ ብለዋታል። እሷም ተነስታ ወደ ካሌብ ሄዳለች። ካሌብ መኝታ ቤት ቁጭ ብሎ እጻፍ እያነበበ ነበረ። እሷም ካሌብ ልፈታ ትፈልጋለህን? ብለዋለች። እሱም አዎ በፍጥነት እንድትፈጪ ይፈልጋለሁ ብለዋታል። እሷ እሷም በአንድ ነገር መደራደር እንችላለን ብለዋለች። ምንድን ነው? በማለትም ጥያቄ ያቀርቡላታል። እሷም ገንዘብ እፈልጋለሁ ብለዋታል። ስትፈልጊያለሽ ሲላት አራት ትለዋለች እሱም አራት ሺህ በማለትም ይስቅባታል። እሷም ተናዳ እየቀለድክ ነው እንዴ? አደለም እና አራት መቶ ሺህ በማለትም ይጠይቃታል። እሷም በጭራሽ እናንተ ኮ ቀልደኛ ናችሁ፣ ቀልዳችሁ አይጠገብም። በቃ ከዚህ ቁጥር ውጭ ሌላ አትጠሩም ወይ ይላታል። እሷም ግራ በመጋባት ምን ማለት ፈልገህ ነው? እንግዲህ ነግር ያለው አስብበት፣ ይህንን ብር ከሰጥተኸኝ መፋታት እንችላለን ብሏታል። እሷም ካሌብም ትሰሚያለሽ፣ እኔ አምስት ሳንቲም ከኔ አታገኝም። አሁን ላይ በወደሽ ሳይሆን በግድሽ አስገድቼ የማደርገውን ነገር አታውቂም በማለትም ዝቶባታል። በዚህም እንግዲህ ተናዳ መኝታ ክፍሉን ጥላ ወጥታለች። ከዚህ በኋላ ወደ ትሁት ሄዳ ትሁትን አሁንም መንቆራ ጀምራለች። ትሁት እንዳጋጣሚ መኝታ ቤት ካሌብ ጋር ልብስ እያጣጠፈች ቴና አይታት ነበረና እንዴ ለምንድን ነው የእሱን ብቻ የምታጥቢው በማለት ዲና ጠይቃታለች ትሁትም እንዴ ምን አገባኝና የአንቺንና ዳኔን ልናጥብልሽ ነው የፈለግሽ በማለትም ትላታለች ምን ችግር አለው እንዴት የእሱን ብቻ ነው ወይስ በማለትም ትሁትም እንደለመደችው ለመንቆር ሞክራለች እሷም ትገርሚያለሽ እኔ እኮ እንዳንቺ የዘቀጥኩ ሴት ሴት አደለሁም ራሴንና ክብሬንም ማቅሰው ነ ብላታለች ከዚህ በኋላ አይገርምሽም የፈለገ ነገር ብትጥሪ ካሌብ እንደሆን በጭራሽ አታገኙም እያለቻት ነው ቲናም ትሁትም አንቺ ስራ ፈትንሻ፣ ውጭ በማለትም ከክፍሉ ታስወጣታለች። በሌላ ጊዜ ደግሞ ድጋሜ ኪችን ትሄድና እንደጀመረችው ለቆራት ጀምራለች። ከዚህ በኋላ አንድ ደቂቃ እዚህ ጋር ብትቆሚ፣ እዚህ ብዙ እቃ አለ አሳጥብሻለው በግዳጅ እያለቻት ቲና ትሁት እንደዛ ስትላት ቲና ማትረቢ በማለትም ትላት ትሄዳለች። እንግዲህ ዳኒ በጣም ግራ ተገብቷል። በዚህም እንግዲህ ቲና እና ዳኒ እያወሩ ሳለ አሁን ላይ ዳኒ በጣም እየተግራይ ስለተጋባ ቲና ምንድን ይሆን ከው እነሱ። አንተስ ምንድን ሆነ የተቀያየርክብኝ ያለችው ነው። እንዴ ምን ተቀያየርኩብሽ? ምንም አልንኩም። አንቺ አልሽ የገና ለገና ቤት ሳታገኘ ቤት አገኙ ብለሽ ጥለሽኝ የጠፋሽ አሁን ላይ እኮ አላምንሽም እያላት ነው። ያኔ እኮ ብቻዬን መሆን ፈልጊ ነው እንጂ ለሌላ አይደለም ብላ ትለዋለች። እሱም እኔም አሁን ብቻዬን መሆን እፈልጋለሁ በማለትም ጥሏት ሄዷል። በዚህ ሲቲራ በጣም ተናዳለች። እንግዲህ ዳኒ የኤደን ነገር በጣም አስጨንቆታል። አሁንም አስቢደውልም፣ ስልክ አታነሳም፣ ምንም የት እንዳለች እንኳን አድራሻዋን ላውቅ አልችልም። ካሌብና የካሌብ አባስ እንግዲህ እያወሩ ይገኛሉ። አይገርምም አንተ ቲን እሷ ወንድ ሆና ልትገባ ይሆንና ሁሉ ልታጣራ ይሆናል በማለትም እየተሳሳቁ ይገኛሉ። የካሌብ አባትና ትሁት ሶፋ ላይ ሆነው እያወሩ ይገኛል። አባዬ እኔ ነገሯቸው ምንም አላማረኝም፣ ለምንድን ነው ማታባረቸው? እያለች ነው። የካሌብ አባትም ልጄ በአቅራቢያ ባይሆኝ ካልተቆጣጠርኳቸው፣ ራቅ ካረኳቸው ምን እንደሚያደርጉ አይታወቅም፣ በማለትም እየነገሯት ነው። እሷም ኤደን ግን በጣም አሳዘነች፣ ምን ለማድረግ አስባ ይሆን እያሏት ነው። እሳቸውም አይ ልጄ ወንዶና ምን ልትገባ ይሆናላ ካሌብ እኮ ምን አተረፈ ሴት ሆኖ ገብቶ ብስጭት እንጂ፣ በማለትም እያሏት ነው። አይ አባዬ፣ እኔ አሁን ሁሉ ነገር ግራ ገብቶኛል። ዳኒ ነገሮችን ሳይገባው አይቀርም መጠየቅ አብዝቷል። ቲናና እሱ ወንድምናሀት እንዳልሆኑ ያወቃችሁ ሳይመስሉ አይቀርም በማለትም ለካሊብ አባት እየነገረቻቸው የካሊብ አባትም ቲና ትሁትዬ ምንም እንደማታውቂ ሁኚ፣ ከዛ በኋላ በቀስ በቀስ ነገሮች እናስተካክላለን ብለዋታ እሺ አባዬ፣ አንተ እንዳልክ አደርጋለሁ፣ በማለትም ጥላቸው ወደ ኪችኗ ትሄዳለች። ከዚህ በኋላ አሁንም ዳኔ መጥቶ አባዬ ኤደን የት እንዳለች አላቅም፣ በጣም ግራ ገብቶኛል፣ እኔ እሷን አጥቼ በኖር አልችልም እያለ ነው። እሳቸውም አይ ልጄ እንግዲህ በትዕግስት መጠበቅ ነዋ፣ ሚየትስ ትሄዳለች ብለህ ነው? ለረሷም ጊዜ ስጣት ብለውታል። እሱም አላቅም ምን እንደተፈጠረ እንኳን ማወቅ አልቻልኩ፣ እኔ በጣም ግራ ገብቶኛል እያለ ነው። በዚህ መሀልም አሁን ድጋሜ ካሌ ቢመጣና እንግዲህ ሶስት ሆነው ይቀመጣሉ። እንዴ አሁንም አልደወለችልህ? ይለዋል። አዎ አልደወለችልኝም በማለትም ይለዋል። አይ እኔ እኮ ቅድም አውርቻት ነበረ። የባሰ ብሎ ነገሩን ያጋግልበታል። በዚህ በጣም ዳኒ በጣም ተናዷል። እንግዲህ ካሌብና የካሌብ አባት አሁን ላይ በዳኒ ላይ ሙድ እያዙ እየተጫወቱበት ይገኛሉ። ሆኖም ግን ኤደን አሁን ላይ የት እንዳለች እና አድራሻዋ እንኳን የት እንዳለች የሚያቅሰው የለም። የካሌብ አባትም ሆነ ካሌብ የሚያውቁት ነገር የለም። እሷ እራሷን ደብቃ ነው የተሰወረችው። እናም እንግዲህ ዳኒ በዚህ በጣም ግራ ተገብቶ አስር ጊዜ ትሁት ጋር እየሄደ የእሷ ራሳብ እየጠይቃት ነው። እኔ አሁንም ቢሆን የምነግር ነገር ኤደን እኮ ራሷን የምታቅሰው ናት። ስለዚህ አሁንም ቢሆን ራስህ መፈተሽ አለብህ እያለች ነው ከዚህም በኋላ እንግዲህ ዳኒ በጣም ግራ ተጋብቶ ምን እንደሚያደርግ እንኳን አያውቅም። ከቲና ጋርም አሁን ላይ ነቁ እየተነቋቆሩ ነው የሚገኙት። ቲና እንግዲህ ስለባለፈው ሕይወቷ ማውራት አትፈልግም። ከዚህ በፊት ሕይወቴን አይደለም ለሰው ላወራው ራሴ እንኳን ማስታወስ አልፈልግም እያለች ነው ዳኒም እንዴ የተደበቀ ማንነት አለሽ ማለት ነው? ለማለትም ይጠቃታል። ምን ታደርገዋለህ? ሁላችንም እኮ የኋላ ነገር የተደበቀ ነገር ይኖረናል፣ ለሰዎች እንኳን መናገር የማንችለው እያላት ነው። እውነትሽን ነው፣ ድብቅ ሰው ነሽ። ለዚህም አይደል እንዴ ገና ለገና ቤት ሳታገኝ ቤት አገኙ ብለሽ ጥለሽኝ የጠፋሽው? አሁን ላይ እኮ ምንም ነገር አላምንሽም እያላት ነው ዳኒ ሁሉም ነገር ማድርገው ለአንተ ብዬ ነው። አሁንም ታገሰኝ ነገሮችን አስተካክላለሁ እያለችው ነው። እሱም በጭራሽ ከዚህ በኋላ ከአንቺ ጋር የምተባበርበት ምክንያት የለም እያላት ነው። ቲናም አታስብ፣ እኔ በራሴ መንገድ ሁሉንም ነገር አስተካክላለሁ፣ ግን ከአጠገቤ አትራቅ። እኔ ከአጠገቤ ስትሆን ብርታት ነኝ ብርታት ትወለኛለህ እናም እያለችው ነው። ካሌብም ዳኒም እሺ እሞክራለሁ ብሏታል። እንደ አጋጣሚ ካሌብ ከስራ መልስ ወደ ቤት እየጣደፈ እየገባ ነበረ። ዳኒም ካሌብ ካሌብ በማለት ይጠራዋል። አቤት በማለትም ይቆማል። እንዴ ምነው በፀሐይ ሩጫ ላይ ነህ ይለዋል። ካሌብም እንዴ እየደመነ እኮ ነው፣ በጊዜ ወደ ቤት መግባት አለብኝ ይለዋል። ከዚህ በኋላ የሚገርመው ነገር ኤደን አሁን እዚህ ዳገቱ ላይ አይቻት ነበረ በማለትም ይነግረዋል። ዳኒም እውነትህን ነው በማለትም በፍጥነት ወደ ነገረው አቅጣጫ ያመራል ካሌብም ወደ ቤት ይሄዳል ከዚህ በኋላ ዳኒም ሄዶ ስላላገኛት ድንገት ሲመለስ በር ላይ ይገናኛሉ ከዚህ በኋላም በር ላይ ሲግድ ይገናኙና እንዳላገኛት ይነግረዋል ካሌብም እንዴ ምን የት ሄዳ ነው እንዴት አላገኘትም ይለዋል አዎ አላገኝም እኔ ካሌብ እኔ ኤደንን ጥቼ መኖር አልችልም እናም እያለው ነው። ካሌብም ምን ይታወቃል ምናልባት አይኗን ጥላብኝ ይሆን በማለትም የባሰ እንዲበሳጭ አድርጎ ጥሎት ወደ ቤት ገብቷል። ዳንኤል በጣም የተናደደው ካሌብና የካሌብ አባትም መኝ ሳሎን ቁጭ ብለው እየተሳሳቁ ይገኛሉ። ሰራሁለት እኮ አንጀቴን እንዳቃጠለኝ አንጀቱን ያቃጠልኩት እያላቸው ይገኛል። እንግዲህ በዚህ መሀልም እንደዚህ እያወሩ ሳለ ዳኒ እያዳመጣቸው ይመስላል፣ በር ላይ ቆሞ ነበር። በነገራችን ላይ ለትሁት ዳኒ ምን ይላታል? እባክሽን ትሁት ኤደን ዳኔ ወዳን ካሌብ ወዳንቺ እንዲመለከት አድርጊ፣ ኤደንን እንዳይ እንዳያይብኝ እያላት ነው። እሷም ትገርማለህ እኮ እኔ የፈለገ ነገር ባድረግ እሱ ልቡ ከፈቅለቀ ማድረግ የሚከለክለው ነገር የለም ደግሞ እኮ ለእሷም ቆንጆ ናት እሱም ቆንጆ ነው ብላ የባሰ አበሳጭተዋለች። እና ሙዶች እንግዲህ ካሌብና አባትየው እየተሳሳቁ በሱ ላይ ምን አይነት ሙድ እየያዙበት እንደሆነ እያወሩ ነበረ። ድገትም ዳኒ በሩን ብርግድ አድርጎ ገብቷል። እውን ሰምቷቸው ይሆን ወይስ አልሰማቸው ይሆን? በስተመጨረሻ እንግዲህ ኤደን ምን አይነት ውሳኔ ትወስን ይሆን? እውን እንደ ካሌብ እራሷን ቀይራ እዛ ቤት መታ ያለውን ነገር ትከታተል ይሆን? ይህን እንግዲህ በቀጣይ ክፍል የምንመለከተው ይሆናል። በድጋሚ ሰላም ለእናንተ ይውል እያልኩኝ አሁንም ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀሳብ አስተያየታችሁንም በኮመንት ላይ ያስቀምጡልኝ ቀጣይ ክብር እስከምንገናኝ ቻርሳን ብትልኝ ይላለሁኝ። የኢትዮጵያ ሀገራችን ሰላም አድርግልን። በተለያዩ በስደት አላማት ያላችሁ እህት ወንድሞቼ በያላችሁበት ቸሩ መድኃኔዓለም ይጠብቃችሁ አሜን።